ሰላም ና ጤና ይስጥልን ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁን የተመራረጡ መረጃዎችን ይዘን መሰናል። አስቀድመንም አበይት ነጥቦቹን እንንገራቸው። ከ31 በላይ የሚሆኑ የመከላከያ ሰራዊት አባላት ሁለት የቡድን መሳሪያዎችንና 29 ክላሽንኮቭ መሳሪያዎችን ይዘው የፋኖ ኃይሎችን መቀላቀላቸው ተመላክተው፣ የፌዴራል መንግስቱ በአማራ ክልል በተለያዩ ግዳጆች ያሰማራቸው የመከላከያ ኃይሎች አሳቻ ሰዓት እየጠበቁ እየከዱ መሆናቸውን ለአምዛራ ሚዲያ የደረሰው መረጃ ያስረዳል። በቀዳሚነት የምንዳሰሰው ጉዳያችን ነው። ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ ጠንካራ ተቃውሞ ገጠማቸው። ጠቅላይ ሚኒስትሩ ከደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ የቀረበላቸውን ግብዣ ተከትሎ ለቡድን ሀያ ስብሰባ ወደ ደቡብ አፍሪካ ያቀኑ ሲሆን በተለይ በስብሰባው አዳራሽ አካባቢ ከፍተኛ ተቃውሞ እንደገጠማቸው ተመላክቷል። አብረውን ሲቆዩ የሚያዳምጡት ይሆናል። አቶ እስክንድር ነጋ ለተባበሩት መንግስታት ድርጅት ይፋዊ ደብዳቤ መላካቸው ተገለጸ። አቶ እስክንድር ነጋ በአማራ ላይ በአገዛዝ ወታደሮች የሚፈጸሙ የጸጥታ ጥቃቶች የጀኖሳይድ ወንጀሎች ስለሆኑ የተባበሩት መንግስታት ድርጅት አፋጣኝ እርምጃ ሊወስድ ይገባል የሚል ደብዳቤ መላካቸውን አምዛራ ሚዲያ ተመልክቷል። አብረውን ሲቆዩ የሚያዳምጡት ሌላኛው ወሳኝ መረጃችን ነው። በቤኒሻንጉል ጉሙዝ ክልል በተፈጸመ ጥቃት ከ40 ያላነሱ ንጹሐን ሰዎች መገደላቸውን ነዋሪዎች ለአምዛራ ሚዲያ አረጋገጡ። በተደጋጋሚ በንጹሐን ዜጎች ላይ የሚፈጸመው ጥቃት ሲያስተናግድ የቆየው የቤኒሻንጉል ጉሙዝ ክልል ቡለን ወረዳ ዛሬም ከፍተኛ የሰላማዊ ዜጎች እልቂት እንዳስተናገደ ለሚዲያችን ከስፍራው የደረሱት መረጃዎች አስረድተዋል። ሊሆንም እናስቃኛቸዋለን። በደቡብ ወሎ ዞን ሀይቅና ውጫሌ ከተማዎች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት መጋለጣቸውን አስታወቁም። ክቡራን የአምዛራ ሚዲያ ቤተሰቦች አብረውን ሲቆዩ እኔና ሌሎች ጉዳዮችን ያደምጣሉ። አሁን ወደ ዝርዝር መረጃው እናልፋለን። ከ ሰላሳ አንድ በላይ የሚሆኑ የመከላከያ ሰራዊቱ አባላት ሁለት የቡድን መሳሪያዎችና ሃያ ዘጠኝ ክላሽንኮቭ መሳሪያዎችን ይዘ የፋኖ ኃይሎችን መቀላቀላቸው ተገለጸ። የፌዴራል መንግስቱ በአማራ ክልል በተለያዩ ግዳጆች ያሰማራቸው የመከላከያ ኃይሎች አሳቻ ሰዓት እየጠበቁ እየከዱ መሆናቸውን ለአምዛራ ሚዲያ የሚደርሱ መረጃዎች ያስረዳሉ። አምዛራ ሚዲያ ባደረገው ማጣራት የፌዴራል መንግስቱ የከዱ የመከላከያ ስራዊት አባላት በሁሉ ቀጠና የሚንቀሳቀሱ የፋኖ ኃይሎችን ተቀላቅለዋል። የብልጽግና መከላከያ ስራዊት አባል የነበሩ ሰላሳ አንድ ወታደሮች ሁለት የቡድን መሳሪያዎችና 29 ክላሽ እንደያዙ ህዳር 13 ቀን 2018 ዓ ም የፋኖ ኃይሎችን መቀላቀላቸውንም ለማረጋገጥ ተችሏል። የከዱ የስራዊቱ አባላት በክፍለ ጦሩ ከፍተኛ አመራሮች ደማቅ አቀባበል እንደተደረገላቸው አምዛራ ሚዲያ ለማረጋገጥ ችሏል። ኮብራይ ሰራዊቶቹ የፌዴራል መንግስቱ በህግ ማስከበር ስም በአማራ ህዝብ ላይ የሚፈጽመውን ጭፍጨፋ በመቃወም ከስምሪት ቀጠናቸው ጠፍቶ የፋኖ ኃይሎችን ተቀላቅለናል ስለማለታቸውም ተሰምቷል። በቲያ ያዘመ ሌላ ዜና አንድ የፌዴራል መንግስቱ የመከላከያ ሰራዊት አባል ብቻውን አንድ ብሬልና አንድ ስናይፈር እንዲሁም አንድ ጥቁር ክላሽንኮቭ መሳሪያ እንደያዘ የፋኖ ኃይሎችን መቀላቀሉ ተገለጸም። አስር አለቃ ገብሬ የተባለው የሰራዊቱ አባል ህዳር 13 ቀን 2018 ዓ ም አንድ ስናይፈር፣ አንድ ብሬል፣ አንድ ጥቁር ክላሽንኮቭ 250 የክላሽ ጥይት አንድ መቶ ሃምሳ ኤብሪል ጥይት፣ ሶስት ቦምብ ብቻውን እንደያዘ በጎጃም የሚንቀሳቀሱ የፋኖ ኃይሎችን መቀላቀሉን አምዛራ ሚዲያ የደረሰው መረጃ ያስረዳል። ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ ጠንካራ ተቃውሞ ገጠማቸው። ጠቅላይ ሚኒስትሩ በደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ የቀረበላቸውን ግብዣ ተከትሎ ለቡድን ሀያ ስብሰባ ወደ ደቡብ አፍሪካ ያቀኑ ሲሆን በተለይ በስብሰባው አዳራሹ አካባቢ ከፍተኛ ተቃውሞ እንደገጠማቸው ተመላክቷል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በተለይም የአማራ ብሔር ተወላጆች ጠንካራ ተቃውሞ ያሰሙ ሲሆን በአማራ ላይ የሚደረገው የዘር ማጥፋት ወንጀል ቆሚ የሚለው ከፍ ብሎ የተሰማ የተቃውሞ ድምፅ ነው ተብሏል። ተቃውሞው ለተወሰኑ ሰዓታት እየቆየ ሲሆን በደቡብ አፍሪካ አደባባይ በርካታ ኢትዮጵያውያን በተለይ ድምፃቸውን ለማሰማት ተሰባስበው መታየታቸውም አነጋጋሪ ሆኗል። ይህ ዘገባ እስከወጣበት ጊዜ ድረስ በውጭ ጉዳይ ሚኒስትርም ሆነ በቆንጽላ ጽህፈት ቤቱ በኩል የተባለ ነገር ስለመኖሩ አምዛራ ሚዲያ አልተመለከትም። አቶ እስክንድር ነጋ ለተባበሩት መንግስታት ድርጅት ይፋዊ ደብዳቤ መላካቸው ተገለጸም። አቶ እስክንድር ነጋ በአማራ ላይ በአገዛዝ ወታደሮች የሚፈጸሙ የጾታ ጥቃቶች ጄኖሳይድ ወንጀሎች ስለሆነ የተባበሩት መንግስታት ድርጅት አፋጣኝ እርምጃ ሊወስድ ይገባል የሚል ይፋዊ ደብዳቤ መላካቸውን አምዛራ ሚዲያ ተመልክቷል። በአማራ ክልል በሴቶችና በህፃናት ላይ የአገዛዙ ጦር አባላት በሰፊ የሚፈጽሙት የጾታ ጥቃት ከጊዜ ወደ ጊዜ እየተባባሰ በመሄድ ላይ ነው ብሏል። እስክንድር ነጋ በድርጅቱ በኩል ባወጣው መግለጫው ደግሞ በታሪክ ጄኖሳይድ በተፈጸመባቸው ሀገራት በወል የታየው የፆታ ጥቃት ጄኖሳይደሮች አንደኛው ተመራጭ መሳሪያ ነው ያለው እስክንድር ነጋ የጥቃቱ ሰለባዎች እድሜ ከስምንት ዓመት አንስቶ እስከ ሰባዎቹ ድረስ መሆኑ አላማው ከወሲባዊ እርካታ ይልቅ ህዝብን በስነልቦና ሰብሮ ለተጨማሪ እልቂትን እንዲመች ማድረግ መሆኑን በተጨባጭ ያሳያል ብሏል። አማራ ከመንግስታዊ የጅምላ ጭፍጨፋ ራሱን ለመከላከል እንደ ህዝብ ወደ ትጥቅ ትግል ከገባበት ከ2015 ዓ ምት አንስቶ የአስገድዶ መድፈር ወንጀሎች የተፈጸመባቸው ህጻናትና ሴቶች በአስር ሺዎች የሚቆጠሩ ናቸው ብሏል። እስክንድር ነጋም እነዚህ ጥቃቶች ሙሉ ለሙሉ በሚባል ደረጃ የተፈጸሙት በገጠራሞቹ አካባቢዎች ወይም አነስተኛ ከተሞች በመሆናቸው የህክምና ተቋማት በአቅራቢያ ስለሌሉ አብዛኞቹ ወንጀሎች ተሸፋፍነው ይገኛሉ ብሏል። ሆኖም አመቺ ሁኔታ ከተፈጠረ ብዙዎቹ ተሸፋፍኖ እንደማይቀሩ በጉዳዩ ዙሪያ ጥናት ያደረጉ አካላት አረጋግጠዋል ብሏል። ከፋኖ መሪዎች መካከል አንዱ እስክንድር ነጋ፣ ስለሆነም እንዲህ አይነቱ አጸያፊ ወንጀሎች በጅምላ ሲፈጸም የዓለም አቀፉ ማህበረሰብ በዝምታ ፈጽሞ ሊያልፉ የሚችልበት አግባብ የሌለ በመሆኑ በተባበሩት መንግሥታት የበላይነት ገለልተኛ የምርመራ ቡድን ተቋቁሞ የሚከተሉትን እርምጃዎች እንዲወስድ እንጠይቃለን ብሏል። አንደኛም በአማራ ክልል ባለው ጦርነት የተፈጸሙ የጾታ ጥቃቶች የሚመረምር የባለሙያዎች ቡድን በተባበሩት መንግሥታት አስተባባሪነት ከተለያዩ ባለድርሻ አካላት ተወጣጥቶ እንዲቋቋም ሁለተኛ በአማራ ክልል ያሉ ተፋላሚ ወገኖች ለመርማሪ ቡድኑ ያለምንም ቅድመ ሁኔታ ቅድሚያ እውቅና እንዲሰጡ በሚቆጣጠሯቸው መሬቶች መርማሪ ቡድኑ በነፃነት እንዲንቀሳቀስ እንዲፈቅዱ ለመርማሪ ቡድኑ የደህንነት ዋስትና እንዲሰጡ ሙሉ ትብብር እንዲደረግ ሶስተኛው መርማሪ ቡድኑ በሚያወጣው የመጨረሻ ሪፖርት መሰረት ተጠያቂዎች ለፍርድ እንዲቀርቡ አራተኛውና የመጨረሻው በተባበሩት መንግስታት አስተባባሪነት ለተጎጂዎች የደረጃውን የጠበቀ የህክምና ክትትል ከነፃ መድኃኒት ጋር እንዲሰጥና ይህ የስነ ልቦና ድጋፍ እንዲደረግላቸው እንጠይቃለን ማለቱን አምዛራ ሚዲያ ተመልክተዋል። በቤንሻንጉል ጉሙዝ ክልል በተፈጸመው ጥቃት ከአርባ ያላነሱ ንጹሀን ሰዎች መገደላቸውን ነዋሪዎች ለአምዛራ ሚዲያ አረጋገጡም። በተደጋጋሚ በንጹሃን ዜጎች ላይ የሚፈጸምን ጥቃት ሲያስተናግድ የቆየ ቤንሻንጉል ጉሙዝ ክልል ቡለን ወረዳ ዛሬም ከፍተኛ የሰላማዊ ዜጎችን እልቂት እንዳስተናገደ ሚዲያችን ከስፍራው በደረሱት መረጃዎች ለማወቅ ችሏል። በዞኑ በጉጂ ቀበሌ ውስጥ ታጣቂዎች ቅዳሜ ጠዋት በፈጸሙት ጥቃት ከአርባ በላይ ሰዎች ህይወታቸው ማለፉንና በርካቶች በሽሽት በየጫካው ስር ቤተሰቦቻቸውን ይዘው እንደገቡም ታውቋል። በማያውቁት የፖለቲካ ቁማር በተለምዶ ሸኔ የሚባሉ ነገር ግን እዚህ አካባቢ ራሳቸውን አደራጅተው ከዋናው ሸኔ ጋር ግንኙነት ይኑራቸው ወይም አይኑራቸው በማይታወቁ የታጠቁ ኃይሎች ንጹሃን ዜጎች ተጨፍጭፈዋል ብለዋል። ነዋሪዎቹም ለመንግስት ኃይሎች ጩኸት ብናሰማም እየሰሙ ያልሰሙ ሆነዋል የሚሉት ምንጩ አንድም ሚዲያ ስለ ሞታችን አልዘገበም በማለት የደረሰባቸውን ሁለንተና በደል ተናግረዋል። ጉጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓ.ም 298 ሰው በጉምዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወቃል። በአሁኑ ጥቃት ከአንድ ቤተሰብ ስድስት አባላት የተገደሉባቸው እንዳሉ የታወቀ ሲሆን አካባቢው በአብዛኛው የሽናሻ ብሔር አባላት የሚኖሩበት ነው። ከሟቾቹ መካከልም አብዛኞቹ የቢሮ ተወላጅ መሆናቸው ታውቋል። የክልሉ መንግስት እንዲሁም የፌዴራሉ መንግስት እስካሁን በግድያው ዙሪያ ያሉት ነገር ባይኖርም የቡለን ወረዳ ወጣቶች ስፖርት ጽህፈት ቤት ትኩረት ለባኩጂ ቀበሌ ነዋሪዎች፣ የሽኔ ታጣቂዎች ተኩስ በመክፈት ቤት በማቃጠል ላይ ይገኛሉ። የጸጥታ ኃይሎችን ይደርሱላቸው ጥሪ ያስተላልፏል በማለት በፌስቡክ ገጻቸው አጋርተዋል። በዚህ ዙሪያ የክልሉን ፕሬዝዳንት አቶ አሻድሊ ሐሰንን እንዲሁም የኮሚኒኬሽን ቢሮ ኃላፊውን አቶ መለሰ በየነን በስልክ ለማግኘት የተደረገው ሙከራ ለጊዜው አልተሳካም። በደቡብ ወሎ ዞን ሀይቅና ውጫሌ ከተሞች አቅራቢ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት መጋለጣቸውን አስታወቁም። ተፈናቃዮቹ እንዳሉት እስከ ሰባት ወራት ልዩነት ይቀርብ የነበረው አነስተኛ መጠን ያለው ምግብ አሁን እስከ መቋረጥ ደርሷል። በሂደት ቆይቶም ቢሆን የሚቀርበው ምግብ የተበላሸ መሆኑን ወደ ከተማዋ በመውሰድ ለእንስሳት መኖነት ለመሸጥ እስከ መገደድ እንደደረሳቸውም ተናግረዋል። የውጫሌ ወረዳ የምግብ ዋስትና ባልደረባ የተፈናቃዮቹን አቤቱታ አረጋግጠው ከአምስት ወራት በኋላ አሁን መጠነኛ ድጋፍ ማድረግ መጀመራቸውን ተናግረዋል። ስማቸውን የማንጠቅስ የተፈናቃይ ከምስራቅ ወለጋ ተፈናቅለው ሀይቅ አካባቢ በሰፈሩ ጥቂት ዓመታት ተቆጥረዋል። ለወትሮው ለወራት እየዘገየ የመጣ የነበረው የምግብ እርዳታ በመቋረጡ ለከፋ ችግር መዳረጋቸውን ለጀርመን ድምፅ ራዲዮ ተናግረዋል። አረ ምን አለ ብለነው በጣም ችግር ላይ ነን። ምንም ነገር የለንም። የሚሰጠንም በቆሎ ነበር፣ በአራት ወር፣ በሶስት ወር። ያንንም ደግሞ እየበሰበሰ እየነቀዘ 2001 ዓ ም 2002 የተመረተ ነው በቆሎ። በዚያ ላይ ምንም ነገር የለንም፣ መሬት ላይ ነው የምንተኛው፣ በጣም ችግር ላይ ወድቀናል፣ በማለት ያሉበትን ሁኔታ አስታውቀዋል። እዚያው ሀይቅ እንደሚኖሩ የተናገሩ ሌላው ተፈናቃይ በአስከፊ ሁኔታ ውስጥ መኖራቸውን ቢያረጋግጡም እርዳታ ይመጣልናል የሚል ተስፋ ግን እንደሰነቁ ያክላሉ። ምን እናደርጋለን? ችግር በችግር ሆነናል። እኛ እንኳ መቸም ችግሩ ይፈታናል መቼም ይህ ሁሉ ጉልበተኛ ሰርቶ ይበላል የሚል ተስፋ ነበረን። የእርዳታው እንኳን የሚያረክ አይደለም። አልሐምዱሊላህ ተኝቶ ማደሩም አንድ ነገር ነው ብለዋል። ከኦሮሚያ ከትግራይና ከአፋር ክልሎች በተለያዩ አጋጣሚዎች በተቀሰቀሱ ግጭቶች ከቤት ንብረታቸው በተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች በደወሎ ዞን በተለያዩ የመጠለያ ጣቢያዎች ተጠለው እንደሚገኙ ጣቢያችን ዘግቦ ቆይተዋል። ስማቸውን የማንጠቅስ አንድ የአፋር ክልል አዳይቱ ተፈናቃይ በአምባሰል ወረዳ ከደረሱ አሁን አምስት ዓመት ማስቆጠራቸውን ይናገራሉ። የሰብአዊ እርዳታና መጠለያ ፍለጋ አስቸጋሪ ዓመታት ማሳለፋቸውን የገለጹት ተፈናቃይዋ አሁን ከሱዳን ጭምር ወደ አካባቢው በርካታ ተፈናቃዮች እየደረሱ መሆናቸውን ችግሮችን እያወሳስበው እንደሚገኝ ነው የሚናገሩት። በዚያው በእኔ በመጣሁበት 2013 ግን ከትግራይ ብዙ ማህበረሰብ መጣ። እዚያው ከአፋርም ከኦሮሚያ መጣ። አሁን እየጨመረ እየጨመረ ነው የመጣው እዚው አሁን ደግሞ ከሱዳን መጥቷል። በጣም ብዙ ማህበረሰብ ነው ከሱዳን የመጣው አሁንም፣ ይላሉ ሁኔታውን ሲገልጹት። በአካባቢው የተፈናቃዮችና ስደተኞች መጭናነቅ ራሱን የቻለ መጠለያ ጣቢያ እንዳይኖር አድርጓል የሚሉት ተፈናቃዩ ተፈናቃዮች የሃይማኖት ተቋማትን ጨምሮ በተበታተነ ሁኔታ ውስጥ መገኘታቸው የሰብአዊ እርዳታ ለማግኘት የሚያደርጉትን ጥረት ተስፋ አስቆራጭ እንዳደረገባቸውም አክለዋል። በቃ ምንም መፍትሄ የለንም። አሁን ብዙ ነገር ጠይቀናል፣ መጠለያ ካምፕ ጠይቀናል፣ ተደራጅተን ጊዜያዊ ኮንቴነር እንኳን እንዲሰጡን ጠይቀናል። መልስ ግን የለም። ተፈናቃይ በሰባትም በስምንትም ወር የምትመጣውን እርዳታ እየጠበቀ መኖር ሆኗል ስራው፣ ተስፋ የለንም ብለዋል። በደቦሎ ወሎ ዞን ውስጥ ለሚገኙ ተፈናቃዮች የሰፈ እርዳታ በወቅት ለማድረስ እንዳልተቻለ ለመጠየቅ በዞኑ አደጋ መከላከል ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ኃላፊ አቶ አሊ ሳይድ የእጅ ስልክ ላይ በተደጋጋሚ ቢደወልም ስልካቸውን ዘግተው ጠፍተዋል። የክልሉ አደጋ ስጋት ስራ አመራር ኮሚሽን ኃላፊን ምላሽ ለማካተት የተደረገው ጥረትም ኮሚሽነሩ ዲያቆን ተስፋው ስልክ ባለማንሳቱ ሳይሳካ ቀርቷል። ነገር ግን ስማቸው እንዳይጠቀስ የጠየቁን የውጫሌ ወረዳ ምግብ ዋስትና ጽሕፈት ቤት ባልደረባ በተፈናቃዮች የቀረበውን አይቶ አረጋግጦ እርዳታው ከደረሳቸው አሁን በአምስተኛው ወር ለማድረስ ጥረት እያደረጉ መሆናቸውን ተናግረዋል። ለችግሩ መንግስት ትኩረት አለመስጠቱ ነገሮችን እንዲወሳሰቡ ማድረጋቸውን የሚናገሩት ባልደረባው፣ ከተፈናቃዮች የተበላሸ ምግብ እየቀረበ ነው ለሚለው ወቀሳ ማረጋገጫ ሰጥተዋል። ክቡራን አምዛራ ሚዲያ ቤተሰቦች፣ ለአሁኑ የነበሩ መረጃዎች እስካሁኖች ነበሩ። ስለምትከታተሉ እናመሰግናለን። ጤና ይስጥልን።